ነገ ግንቦት አንድ በአካዳሚያችን አዲስ የእንግሊዝኛ ኮርስ ምዝገባ የሚጀምር ሲሆን ለሶስት ቀናት ብቻ የሚቆይ የ40 ፐርሰንት ቅናሽ አድርገን እንጠብቃችኋለን። በመሆኑም በእነዚህ ሶስቱ ቀናቶች ውስጥ የምትመዘገቡ ተማሪዎች ከሙሉ ክፍያው ላይ 40 ፐርሰንት ቅናሽ ይደረግላችኋል ማለት ነው። ይሄ ድል እንዳያመልጣችሁ ተጠቀሙ። በ0923052061 05261 ከነገ ጠዋት ጀምሮ እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። አሊያም ደግሞ በቴሌግራም ዋትሳፕ፣ እና ኢሞ ላይ ይሄንኑ ስልክ ተጠቅማችሁ መልእክት ብትልኩልኝ በቂ የሆነ ማብራሪያ የምሰጣችሁ ይሆናል። ቀጥታ ወደ ዛሬው ቶፒክ ወይም ወደ ዛሬው ትምህርታችን ነው የምንገባው። እንደምታውቁት በሰዋሰው አካዳሚ የዩትዩብ ቻናል ላይ ሰፊ የሆነ የስፔሊንግ ትምህርት እንደጀመርን ሁላችሁም የምታውቁ ነው። ስፔሊንግ ለብዙ ተማሪዎች እንግሊዘኛን መማር እንግሊዘኛ ማወቅ ለሚፈልጉ ተማሪዎች በጣም አስፈላጊ ነው። ምክንያቱም ሰነፍ ነኝ ብሎ የሚያስብ ተማሪ ይኖራል፣ በጣም ጎበዝ ነኝ ብሎ አድቫንስ ሌቭል ላይ ደርሻለሁ ብሎ የሚያስብ ሊኖር ይችላል። የሁሉም የጋራ ችግር ምንድን ነው? ስፔሊንግ ነው። ስፔሊንግ ብዙዎች የሚሳሳቱት የእንግሊዘኛ ክፍል ነው። በመሆኑም ስፔሊንግን ትኩረት ሰጥተን እየተማረን ነው። ትምህርቱ ደግሞ በጣም ረጅም ነው። ስለዚህ ከመጀመሪያው ቤዚክ ከሚባለው ጀምሮ እያየን ነው እየመጣን ያለ ነው ከዚህ በኋላም ምን ቀጠል ይሆናል አሁን ሙሉ ለሙሉ ትኩረታችን ምንድን ላይ ነበር ያደረግነው ኮንሶናንት የሚባሉት ላይ ነው አይደለ ኮንሶናንት ስፔሊንግ ብዙ ጊዜ ለቢግነሮች የሚሰጥ ትምህርት ነው ነገር ግን አድቫንስድ ሌቭል ላይም ሆነው ስፔሊንግ በጣም የሚቸገሩ ተማሪዎች ሲያጋጥሙት ስቲል እነሱ የሚወስዱት ነው በአዲሱ የእንግሊዝኛ ኮርስ ምዝገባችን ስናካሄድ ደረጃችሁን ከኮምፕሊት ቢግነር ጀምሮ ከዛ ቢግነር ኢንተርሚዲት አድቫንስድ ብለን ለአራት ነው የምትከፋፈሉት። ስፔሊንግን ግን እንደ አስፈላጊነቱ በየሌቭሎች ውስጥ የምንከት ይሆናል ማለት ነው። ሶ ስለ ኮንሶናንት ላስት ታይምም ጀምረን ነበረ። ላስት ታይም ሳይለንት ኮንሶናንት የሚባሉት ነበር ስናይ ነበረው። ዛሬ ስለ ኮንሶናንት የምንማረውን እዚች ጋር ላሳያችሁ። ለምሳሌ አንድ ኮንሶናንት እዚች ጋር ላስቀምጥ። ምንድነች? ኤስ ነች አይደለ? ኤስ። ሶ ኤስን በተለያየ መልኩ ልንጠቀማት እንችላለን። ለምሳሌ ይህ አሁን አንድ ቃል ነው። በምጽፈው ጊዜ የተጠቀምኩት ሌተርስ ወይም ስፔሊንግ ምንድ ነው? ኤስ ቲ ኤ አር ኤስ ቲ ኤ አር። አሁን እዚህ ውስጥ የኤስን ድምፅ ነው እንድታዩልኝ የምፈልገው ማለት ነው። ሶ ስታር፣ ኤስ ብቻዋን ድምፅ ይዛ መምጣት ትችላለች። ኦፍኮርስ እንደዛ ነው አይደለም። ቀጥሎ ደግሞ ቺም ኮንሶናንት ነች አይደለም? ቺም ኮንሶናንት ነች። ለምሳሌ ኤችን እዚህ ውስጥ ኤች አለች ስለዚህ ስትነበብ እንዴት ነው ኤች ሃይድ ሃይድ ስለዚህ ኤስ ስ የሚል ድምፅ አላት ኤች ደግሞ ህ የሚል ድምፅ አላት የዛሬው ኮንሶናንት ትምህርታችን ለምሳሌ ኤስ እና ኤች አንድ ላይ ቢሆኑ ምን ይፈጥራሉ የሚለውን ይሆናል የሚያሳያችሁ ማለት ነው እዚች ጋር ማየት ትችላላችሁ እዚህ ጋር ኤስም ኤችም አጠገብ ለአጠገብ ተቀምጠዋል አሁን እንደ ቅድሙ ኤስ ስ ኤች ህ የምትሆን ቢሆን ኖሮ ይሄ ሲነበብ እንዴት ነበር የሚሆነው? ስሂፕ ነበር የሚሆነው ለየብቻ ቢሆን ድምፅ የሚሰጡት። እዚህ ጋር ግን እንደዛ ብሎ ነገር የለም። ምን ይሆናል? ሁለቱ አንድ ድምፅ ሽ የሚል ድምፅ ይሰጡናል። ስለዚህ ይሄ ምንን ያሳየናል? ሁለት ኮንሶናንቶች አንድ ላይ ተቀምጠው አንድ ድምፅ ፈጠሩ ማለት ምን ይባላል በእንግሊዝኛ ዳያግራፍ ኦኬ፣ ዳያግራፍ ሁለት ሌተሮች ይቀመጡና ምንድን ነው አንድ ድምጽ ነው የሚሰጡት። ግን እሺ፣ ሁለት ሌተሮች ይቀመጣሉ፣ ነገር ግን ዴይ ጄኔሬት ሲንግል ሳውንድ፣ አንድ ድምጽ ብቻ ይሰጡናል። እዚህ ውስጥ ለምሳሌ ፒ እና ኤች ማየት ቀላሉ። ፒ እራሷን የቻለች ነች፣ ኤች እራሷን የቻለች ነች። ነገር ግን አንድ ድምፅ ነው የሚሰጡት፣ ፍ ነው የሚባል። ስለዚህ የዛሬው አጠቃላይ ትምህርታችን በእንግሊዘኛ ሁለት የተለያዩ ኮንሶናንቶች አጠገብ ለአጠገብ ተቀምጠው አንድ ድምፅ ሲሰጡን እንዴት ነው የምናውቀው? መቼንስ እንዴት አድርገን እንጽፋቸዋለን የሚለውም ዛሬ ፎከስ አድርገን እናያለን። ተከታተሉ። መጀመሪያ የምናየው ዲያግራፍ፣ ከዚህ በኋላ ስሙን ማወቅ ይጠበቅባቸዋል። ዲያግራፍ ነው የምንለው ሁለት ሌተሮች አንድ ላይ የሆኑና አንድ ድምፅ ብቻ ሲሰጡ ሲ ነች። ቀጥሎ ኤች ሲ ለብቻዋ ከፈለገች ክ የሚል ድምፅ መስጠት ትችላለች ወይም ደግሞ ስ የሚል ድምፅ ትሰጣለች። ኤች ደግሞ ህ። አንድ ላይ ሲሆኑ ግን እንደዛ አይሆንም። እሺ አንድ ላይ ሲሆኑ ምን ይፈጥራሉ የሚለው እኔ እስኪ እዚህ ጋር እኔ ሁሉም ውስጥ ሲ ኤች አለን አይደለም? ሲና ኤች አጠገብ ላጠገብ ናቸው። ይሄ ምን ብለን ነው የምናነበው? ቻት፣ ቼስት፣ ቻት፣ ቼስት፣ ቺፕ፣ ቾፕ፣ ቻት ቼስት ቺፕ ቾፕ ድምፁ ምንድን ነው? እዚጋ ድምፁ ሲ እና ኤች አንድ ላይ አሁን ሁለት ሆነ ተጻፉ እንጂ አንድ ድምፅ ነው። ምን የሚል ች የሚል ድምፅ አይደለም። አይከብደንም። እዚህ ጋስ አርች። አሁንም ስቲል ቺ ኢች ምንድን ነው? ቦታ ነው የተቀያየው። መጀመሪያ ሲመጡ መጨረሻ ሲመጡ ነው። ሪች ሀብታም ማች ች ስለዚህ ከዚህ ምን እንረዳለን? ሲኤች ች የሚል ድምፅ ነው የሚሰጠን ማለት ነው ነገር ግን ሁሌ ማለት አይደለም እንድትይዙልኝ የምፈልገው ይሄ ች የሚለው ዋነኛ ድምፁ ነው እንጂ ሁሌ ግን እንደዚህ ብቻ ይሰጣል ማለት አይደለም ለምሳሌ ይችኛው ስናነብ የምናውቃት ስለሆነች ምን አላት ሲኤች አላት ግን ስኩል ስኩል ክ ክ የሚል ድምፅን አልፎ አልፎ ትሰጣለች ክ የሚል ድምጽ። እንግሊዘኛ አስቸጋሪ የሚያደርገው ይሄ ነው። እዚህ ጋር ሲኤች አለን። ካራክተር ካራክተር፣ ቻ አንልም። እንደ ቀድሞ ች የሚል ድምፅ አንሰጠም። ካራክተር፣ ስለዚህ ክ የሚል ድምፅ ትሰጣለች። የሚገርመው ሶስተኛም አላት። ሁለቱን ማየት እንችላለን። የመጀመሪያው ምንድን ምለው፣ ቼፍ አንልም፣ አይደለ ቼፍ አንልም። ሼፍ ባለሙያ፣ የምግብ ባለሙያ ሼፍ ወይም ማሽን ማሽን ሼፍ እና ማሽን ስለዚህ ሶስተኛዋ ደግሞ ሽ ዋነኛው ድምጿ ይሄ እንደሆነ ያዙልኝ ች ነው ዋነኛ ድምጿ ቀጥሎ ክ ቀጥሎ ሽ አብዛኞቻችሁ ልጠይቁ የምትችሉት መቼ ነው እንደ ች መቼ ነው እንደ ክ የምትሰጠን የሚለውን በእርግጠኝነት አይምሯችሁ ላይ ጥያቄ ይፈጥራል አይደለም ነገር ግን አንድ ቋንቋ ለምሳሌ አማርኛ በጣም ጥሩ የሚባለው ጎኑ ምንድን ነው ምክንያታዊ ነው የሆነ ነገርን የሚያደርገው በምክንያት ነው ስለዚህ ትለዩታላችሁ መቼ በዚህ አይነት ፓተርን ይሆናል መቼ እንደዚህ ይሆናል የሚለው እንግሊዘኛ አስቸጋሪ ነው እዚህ ጋር አሁን ምንም የምሰጣችው ነገር የለም ግን ምክንያት አለው ለምን እንደዚህ ሆነ የሚለው እነዚህ ቃላቶች የመጡበት ሶርስ ነው ከየት ሀገር ነው የመጡት ከጀርመን ነው ከፍሬንች ነው ከላቲን የመጡበት ሶርስ ነው የዚህ አይነት የተለያየ ድምፅ እንዲያመጡ የሚያደርገው ስለዚህ እናንተ አሁን እንዴት ልትሸመዱ ትችላላችሁ ይሄ ቃል ከፍሬንች ነው የመጣው ከጀርመን ነው የመጣው የሚለው መሸምደድ አንችልም። ያለን አማራጭ ምንድነው? መለማመድ ነው። ኦኬ ያለን ብቸኛ አማራጭ መለማመድ ነው። እንድታቁን የሚፈልገው ሲኤች ግን እነዚህን ድምጾች ይሰጠናል። ከከበዳችሁ ሌሎቹን ትታችሁ የመጀመሪያዋን ብቻ ላይ ፎከስ ማድረግ ትችላላችሁ። የመጀመሪያው ዲያግራፍ ሲኤች ነች። ግልጽ ያለውን ነገር ካለ ኮሜንት ላይ ጥያቄያችሁን አስቀምጡልኝ። ሁለተኛዋን እኔ ቅድም ሲና ኤች ብለን ያስቀመጠነው ዋናው ነው ፒ ኤች ፒ ኤች ፒ ነው ድምጿ ኤች ህ ነው አንድ ላይ ግን ምን የሚል ድምፅ ነው የሚፈጥሩት ፍ የሚል ድምፅ ነው ሁሉም ውስጥ ፒኤች አለ እንደምታዩት ስታነቡት ማንበብ ያለባቸው እንደምንድን ነው እንደ ኤፍ ይሆናል ማለት ነው ፒና ኤች ይችኛ ቢያንስ ከቅድሙ የምትሻለው ምንድን ነው ሌላ ድምፅ አትሰጥም አንድ ድምፅ የምትሰጠም ማለት ነው ስለዚህ ኤፍ እዚህ ጋ ኤፍ አለች ብለን ነው የምናስበው ፒኤች ስለዚህ ፎን ፎን አይደለም ምንለው፣ ኤፍ አድርገን ምናስበው ፎን። እዚህ ጋርስ ፌዝ። አንዳንድ ተማሪዎች እዚህ ጋር ፋዝ፣ አሁን ኤ ስላለች ብዙ ጊዜ አ ምናምን ልናደረግ እንችላለን። ለምሳሌ እዚህ ጋር ግራፍ፣ ራ ሬ አናደርግ ነውማ ግን ኤና ኢ ካለ ሁሌ ድምፁ ኤ ነው። እሺ ኤና ኢ ካለ እዚህ ጋር እዩት፣ ራ አላለ ሬዝ። ሞስት ኦፍ ዘ ታይም እንግሊዝኛ ሁኖም አስቸጋሪ ነው በእርግጥ፣ ግን ሞስት ኦፍ ዘ ታይም ፌዝ። ፎቶ ፎቶ ፍሬዝ ፍሬዝ ፒኤች ሁሉም ጋር ምንድነው ፍ ነው ድምፁ ኦኬ እዚ ጋ ደግሞ ወደ መሀል መጣ ኦር ፋን ኦር ፋን ግልጽ ነው ኦር ፋን ግራፍ ፍ ነው ሞርፍ ሞርፍ ሃይፈን ሃይፈን ሃይፈን ማለት ዳሽ ማለት እንደዚህ ሺ ሃይፈን ፋርማሲ ኔፊው ምንድነው ኔፊው ኔፊዮ→ኔፊው እና ኒስ የምንላቸው የዘመድ አይነቶች ናቸው። ምንድን ናቸው የሚለው ለእናንተ ኔፊው ኒስ። ፊዚክስ ፒኤች ፎስ፣ ፎረስ ሁለቱም ጋር ፒኤች ፒኤች አለ። ስለዚህ ፒኤች ሌላኛው ዲያግራፍ ነው። ፒ ለብቻ ስትሆን ድምፅ መስጠት ትችላለች። ሌላ ችምንሰው ግን አንድ ላይ ካገኘናቸው ፍ ፍ ብለን ነው ማንበብ ያለብን። ኦኬ ተማሪዎች በማስከተል ኤስ እና ኤች እንደምታዩት ከሆነ ሞስት ኦፍ ታይም ዲያግራፍ ሁለተኛዋ ብዙ ጊዜ የሚደረግ ኤች ነች። ስለዚህ ኤስ ብቻዋን ስነች ኤች ህን ለየብቻ ቢሆኑ ኖሮ እዚህ ጋር ግን አንድ ላይ ሲሆኑ ቀላላቸው አይደለም ሽ የሚል ድምፅ ነው የሚፈጥሩት። አሁን እንግሊዘኛ አንድ የቃላት እጥረት እንዳለበት ነው የሚያሳየ። ወይም የፊደላት እጥረት ጥረት 26 ሌተር ብቻ ነው ያለው አይደለም። አማርኛ ግን ለያንዳንዱ ድምፅ ሽ በሉት የራሱ ፊደል አለው። ሌሎቹም እንደዛው ቅ ስትሉ የራሱ ፊደል አለው ለእያንዳንዱ ነው። እንግሊዝኛ ግን የሆነ የፊደል እጥረት ሲያጋጥመውን ነው ያደርጋል፣ አንዱን ከአንዱ ጋር ያጣምርና አዲስ ድምፅ ይሰጣል ብሎ ዩሲ። የዚህ አይነት ቴክኒክ ነው እየተጠቀመ ያለው። ሼፕ፣ ሺፕ፣ ሻርክ፣ ሾክድ፣ ሽ ነው ሁሉም ድምፅ። ሾርት፣ ዋሽ፣ ሻይን፣ ካሽ፣ ሽ ሽ የሚል ድምፅ ነው። ዊሽ መመኘት ፍሬሽ መሽሩም መሽሩም ፍላሽ ስለዚህ በእንግሊዘኛ በእንግሊዝኛ ሽ የሚል ድምፅ የሚፈጠረው በምንድነው ኤስና ኤችን አንድ ላይ በማድረግ ነው ማለት ነው ስለዚህ እናንተም ስትጽፉ ሽ የሚል ድምፅ ስትሰሙ ያንን ለመጻፍ በምትሞክሩ ጊዜ ምንድነው ኤስ ኤችን ኮንሲደር አድርጉ እንግሊዘኛ እስቴል አሁንም አስቸጋሪ ነው ሽ የሚለው በኤስ ኤች ብቻ ነው የሚጻፈው ማለት ደግሞ አይደለም በሌላም ደግሞ ይጻፍ ይችላል። ባይዘው እንግሊዝኛ ስፔሊንግ እና ሪዲንግ ላይ በጣም ችግር አለበት። ለምሳሌ ለምሳሌ ይሄኛው እንዴት ነው የምናነበው? ኦ ሲ ኢ ኤ ኤን፣ ኦሽን። ሽ የሚል ድምፅ እዚህ ጋር አለ፣ ኤስ ኤች ግን የለም። ሁሌ ማለት አይደለም ግን፣ ሞስት ኦፍ ዘ ታይም እንደዛ መሆን ይችላል። ኤስ እና ኤች እስቲ እንቀጥል። እዚህ ጋር አራት ቃላቶችን ያስቀመጥኩትኝ ሁሉም ምን አላቸው? ጂ ኤች ነው መጨረሻቸው አይደለም? ጂኤች መጀመሪያ ቤት ትመጣ ኖሮ ለየት ይላል። ለምሳሌ ጂኤች ብለን ምን ማድረግ እንችላለን? ኦኤስቲ መጀመሪያ ስትመጣ ምንድ ነው ጎስት። ግ የሚል ድምፅ ነው። እዚህ ጋር ግን ኮምፕሊትሊ ሌላ ነው። እስቲ ገምቱ። ጂኤች እዚህ ጋር ምን አይነት ድምፅ ነው ያላት? ላ ምን ብለን ጭርሳለን? ፍ። ስለዚህ ጂኤች አት ኢንድ ኦፍ ወርድ ፍ የሚል ድምፅ አለው ማለት ነው። ላፍ፣ ካፍ፣ ኢነፍ፣ ታፍ ኦር ራፍ ማለትም እንችላልና ሌሎችም ይኖራል። ስለዚህ ጂኤች መጨረሻ ላይ ፍ የሚል ድምፅ አላት። አሁን ይህ በጣም ግራ የሚያጋባ ነው። ጂና ኤች መጥተው ይህን ድምፅ መስጠታቸው ቋንቋው ትንሽ ኮምፕሊኬትድ መሆኑን ከስፔሊንግ ጋር በተገናኘ አስቸጋሪ መሆኑን ያሳያል። ለእናንተ አሳይመንት የምሰጣችሁ ቲ እና ኤችን እስኪ በራሳችሁ ጉግል በማድረግ በማንበብ ቲ ኤችን ቼክ ታደርጋላችሁ ማለት ነው። እንግሊዘኛ አንድ የምነግራችሁ መንገድ ምንድን ነው፣ ሁሉንም ነገር ከአስተማሪ የምንጠብቅ ከሆነ የመቀየር ቻንሳችን በጣም ጠባብ ነው። እኔም ተማሪ እያለሁ አስተማሪ የሆነች ነገር ከሰጠ በኋላ የቀረውን የምንረዳው ራሱ አይሜሮ ውስጥ ራሱ የሚቀረው አስተማሪ ያለው ብቻ ስለሰሙ አይደለም። እኔ ከዛ በኋላ የማደርጋቸው ጥረቶች ናቸው የበለጠ የሚጠቅመኝ ማለት ነው። ስለዚህ ይሄን ነገር እንድትለማመዱ እፈልጋለሁ። ቲኤች የተለያየ ድምጾችን ትሰጣለች፣ አትሊስት ሶስት ቲኤች ሁሉም እንዳያችሁት ኤችን የሚይዙ ናቸው፣ ዲያግራፍ። ስለዚህ ይሄንን ቼክ እንድታደርጉ እፈልጋለሁ። እኛ ያየነው ምንድን ነው? ዲያግራፍ። ይሄ ለስፔሊንግ በጣም አስፈላጊ ነው። ዲያግራፍ፣ ዳይ ምን ማለት ነው? ቱ ማለት ሁለት፣ ዛት ሚንስ ሁለት ሁለት ናቸው አይደለም። ከዛ ደግሞ ትሪያግራፍ የሚባል ደግሞ አለ። ሶስት ሆነው ደግሞ የሚመጡ ማለት ነው። ብዙ አይደሉም፣ ሬር ናቸው። ላሳያችሁ። ለምሳሌ ይችኛው ይኸውልኝ፣ ሲኤ ቲ ሲኤች፣ ሲኤ ቲ ሲኤች ሶስት ናቸው። አሁን ይህ የሚባለው ትራግራፍ ምክንያቱም አንድ ድምፅ ነው የሚሰጡት። ካች ች የሚል አንድ ድምፅ ነው የሚሰጡት። ወይም ደግሞ ባች ቲሲኤች ነው። አያችሁ። ስለዚህ እንደዚህ የሆኑ አሉ። ቲሲኤችን ትይዛላችሁ። ሌሎቹንም እኔ አሁን የሆነ መንገድ ከፍቼላችኋለሁ። እስኪ በራሳችሁ ይሄን ትምህርት በደንብ አጠናክሩት ማለት ነው። አይ ቲንክ የስፔሊንግ ትምህርታችን ኮንሶናንት ላይ ያለውን እዚህ ላይ ነው የምናበቃው። በቀጣይ ሁላችሁም የምጠብቁትን የቫውል ትምህርቶችን ነው ደግሞ በስፔሊንግ ትምህርታችን ስር ይዘን የምንመጣው። እንግሊዝኛ ላይ የሚያስቸግሩት እነዚህ ኮንሶናንቶች ሳይሆኑ ቫውሎች ናቸው። ምክንያቱም ኤ ብዙ ቦታ ትገባለች፣ ግን አንዳንዴ አ ትሆናለች፣ አንዳንዴ ኤ ትሆናለች፣ አንዳንዴ ኦ ልትሆን ትችላለች። እንዴት ነው የሚሆኑት? አንድ ሆና ግን የተለያዩ ድምፆችን ስለዚህ እነዚህን በቫውል ትምህርታችን ላይ እናያለን። ሞር የማንበብ የአጻጻፍ ክህሎታችሁን እያሳደግን እንሄዳለን ማለት ነው። የዛሬውን እዚህ ላይ እናብቃ። የመጨረሻ ሪማይንደር ማስታወሻ ነገ ግንቦት አንድ አዲሱ ምዝገባችን የምንጀምርበት ቀን ነው። ለሶስት ቀናት የሚቆይ ከነገ ከአርብ ጀምሮ ቅዳሜና እሁድ በእነዚህ ሶስቱ ቀናቶች ላይ በምትመዘገቡ ተማሪዎች 40 ኦልሞስት፣ ግማሽ በሚባል ደረጃ ምዝገባ ቅናሽ እናደርጋለን። ከዚህ በፊትም ቅናሽ አድርገን ከቅናሹ በኋላ ስቲል ቅናሹ ለመጠቀም ስጠይቁ ነበረ። አሁን ላይ እንደዛ አናደርግም። ሶስቱ ቀናቶች ካለፉ አለፉ ነው። እድላችሁን ካመለጣችሁ መመለስ አይቻልም። ስለዚህ ይህንን ላስታውሳችሁ ብዬ ነው። በ0923052061 መደወል ወይም ቴሌግራም፣ ዋትሳፕ፣ ኢሞ ላይ ማናገር ትችላላችሁ። ስለ ተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ